ኢትዮጵያ ጉልበት ጉልበቷ እየፈረጠመ አንገቷ ቀና እያለ የተደፈረችበት፣ የተናቀችበት፣ የተዋረደችበት ካባ ከላይዋ ላይ እየወለቀ ዓለም እንዲያከብራት የሚገደድበት ከእግሯ ስር ዝቅ ብሎ ደጅ እንዲጠናት የሚገደድበት ዘመን ዛሬ በኢትዮጵያ ልጆች ዳግም ተመልሶ መጥቷል። አሁን አልሲሲ ምን ይላል? የሕልውና አደጋ እየጋረጠችብን ኢትዮጵያ፣ ዝም ብለን ልንመለከት አንችልም፣ አስፈላጊውን እርምጃ እንወስዳለን። ምንድን ነው አስፈላጊው እርምጃ? ምንድን ነው የምትወስደው? እስከ ዛሬ አልፎከርከው አዲስ ፉከራ የለህም ወይ? ኢትዮጵያ ከዚህ በኋላ በአባይ ግድብ ላይ አስር ተጨማሪ ግድቦችን እገነባለሁ ስላለች ትገነባለች። ገና አስር አይደለም ገና መቶ ግድቦችን እንገነባለን። አለምን በዚህ ዘመን የሚጋልባት በዚህ ዘመን የሚዘውራት እና የሚመራት ጉልበተኛ ብቻ ነው። ጉልበተኛ ስትሆን ትከበራለህ። ጉልበተኛ ስትሆን ትፈራለህ። ጉልበተኛ ስትሆን የፈለገው አይነት ዓለም አቀፍ ህግ ቢኖር የሚቆጣጠር አካል አይኖርም። እነ እስራኤልን ተመልከታቸው ጋዛ ላይ የሚፈጽሙትን በደል። ፕሮክሲዋሩን ለማስቀረት ደግሞ የምትልኳቸውን ተላላኪዎች መከላከያ ሰራዊት እየለቀመ እያጠፋ ነው። ህውሃትና ሻእቢያ ናቸው በቅርቡ ወደ መቃብር ይወርዳሉ። አልሲሲ ያኔ ለህውሃትና ለሻእቢያ መቃብራቸው ላይ አበባ ይዞ ይመጣል። ስለዚህ ይህንን ሀብት የሚያስከብሩ ይህንን የተወሰደባትን ፍትሕ መልሰው የሚያመጡ ፍትሕ በጉልበት እንደሆነ የገባቸው ጀግና ኢትዮጵያውያን ዛሬ የኢትዮጵያ ዙፋን ላይ ተቀምጠዋል።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 የተናገሩትን መልእክት ምክንያት በማድረግ ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ከፕሮግራሙ ጋር አብራችሁ እንድትቆዩና መሆን መልቲሚዲያን ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ አወዳለሁ። እንግዲህ የግብፅ መንግስት፣ የግብፁ ፕሬዚዳንት አብዱል ፈታ አልሲሲ እስከዛሬ ድረስ ለተደጋጋሚ ጊዜ ይፎክራል ፉከራና ሽለላ ያው ከኢትዮጵያ የኮረጀ ይመስላል እና በተደጋጋሚ የተለያዩ ፉከራዎችን ሲያሰማ ይስተዋላል። በህዳሴ ግድብ ኢትዮጵያ አስራ ስድስት ጊዜ የተባበሩት መንግስታት ሴኩሪቲ ካውንስል ቢሮ ተከሳ እንድትቀርብም ያደረገበትን ጊዜ እናስታውሳለን። በሄደባቸው መንገዶች ሁሉ ግን እየተሸነፈ በየጊዜው ውድቀቱን እየተከናነበ ውርደቱን እየተሸለመ እየተመለሰ ያለበት ሁኔታ ነው ያለው በዚህ ሁኔታ የኢትዮጵያ 14 ዓመት ቆይታ የህዳሴ ግድብን አጠናቃ አሁን ህዳሴ ግድብ ኃይል ማመንጨት በጀመረበት በአሁኑ ወቅት አብድል ፈታህ አልሲሲ ዓለም አቀፍ የውሃ ቀን በሚል መርሃ ግብር በግብጽ ካይሮ በተካሄደ ስብሰባ ላይ አሁን ኢትዮጵያ እየወሰደች ባለችው እርምጃ ወይም ውሃችንን በመገደቧ ይላል፣ በቃል በቃል ነው የምነግራችሁ። ውሃችንን ያለኛ ፍቃድ በመገደቧ በተፋሰሱ ሀገራት ላይ የህልውና አደጋ ደቅናለች። ስለዚህ ይሄንን ደግሞ ስታደርግ ዝም ብለን እናያት አንችልም፣ ይላል አብዱል ፈታ አልሲሲ። እንግዲህ ክሱን የሚያቀርበው በተደጋጋሚ ኢትዮጵያ ዓለም አቀፍ ስምምነት እንጥሳለች ይላል። ይሄ የተለመዱ ክሶቹ ናቸው የአብዱል ፈታ አልሲሲ። ከዛ ሲቀጥል የተፋሰሱን ሀገራት አደጋ ውስጥ ከታለች ይላል። እና በጣም ግራ የሚገባኝ ነገር እስከዛሬ ድረስ ኢትዮጵያ የበይ ተመልካች ሆና ለሶስት ሺህ ዘመናት ከደጃፏ ከጓዷ ሲፈስ የነበረው የአባይ ወንዝን ሳትጠቀምበት፣ ነገር ግን እነ ግብጽ ለራሳቸው ለብቻቸው የአባይን ወንዝ ሲጠቀሙ በተለይም ደሞ ግብጽ ምንም አይነት ጥያቄ እንኳን ሳታቀርብ ለኢትዮጵያ 86% ከኢትዮጵያ የሚወጣውን የሚፈሰውን የአባይን ወንዝ ባለቤትነቷ ተረስቶ ባለቤት መሆኗ ቀርቶ ኢትዮጵያ የራሷን ንብረት ተነጥቃ ግብጽ እንደፈለገች ስትለማበትና ስትበለጽግበት የኢትዮጵያ ንብረት ነው ይሄ ብሎ የጠየቀ ዓለም አቀፍ ማህበረሰብ አለ ወይ? ኢትዮጵያ ይመለከታታል። ኢትዮጵያ መሳተፍ አለባት። አይ ይሄ የኢትዮጵያ ንብረት ነው፣ ኢትዮጵያ ውሃ ነው፣ ቢያንስ የሚደርሳትን ድርሻ መስጠት አለብን እሚል ስምምነት አድርገዋል ወይ? ግብፅ ያኔ ሁለት እና ሶስት ግድቦችን ያለ ኢትዮጵያ ፍቃድ ስትሰራ ኢትዮጵያን አማክራ ነበር ወይ? የዓለም አቀፉ ስምምነት ምንድን ነው የሚለው ለመሆኑ፣ የዓለም አቀፉ ስምምነት ኢትዮጵያ አባይን መጠቀም ስትጀምር ብቻ ነው ወይ የሚሰራው? ምን አይነት ድንቁርናና እና አሮጋንስ ነው ይሄ? እስከ ዛሬ ድረስ ግብፅና ሱዳን በተለይ የቅኝ ግዛት ውል በሚባለው እንግሊዝ ብሪታንያ መታ በቅኝ ግዛት በነበሩበት ዘመን የቅኝ ግዛት ውል የሚባለውን በኢትዮጵያ ሰማይ ስር ኢትዮጵያ ውሃዋን እንዳትጠቀም ያደረገችበት 68% ለግብፅ፣ 18% ማለት ነው፣ 66% ለግብፅ፣ 12% ለሱዳን ከዚያ 12 ፐርሰንቱ ለትነት ብለው 88 ፐርሰንት ውሃውን የአባይን ውሃ ሱዳንና ግብፅ ለጋራቸው ይዘው ኢትዮጵያ ወገኖቿና ልጆቿ በድርቅ ሲያልቁ፣ እነ ግብፅ ግን እየተመነሸነሹ አዲስ ከተሞችን በአባይ ግድብ ዙሪያ ላይ በአባይ በረሃ ላይ ይሰሩ ነበረ። በዛን ጊዜ ኢትዮጵያ አቅም አልነበራትም። እንደዚህ ነው አየህ ድሃ ስትሆን የምትናገርበት አቅም የለህም። ድሃ ስትሆን የሚሰማ ሰው የለም። ድሃ ስትሆን የራስህን አቅም እንኳን ትነጠቃለህ። የራስህን ሀብት እንኳን ትቀማለህ። ሉዓላዊነት የሚባል ነገር አይኖርህም ድሃ ከሆንክ። የራሳችንን ንብረት የራሳችንን አባይ ውሃን ቀምተው ወስደው እድሜ ልካቸውን ሲጠቀሙ ኖረው አንድም ቀን ኢትዮጵያ ይመለከታታል ብሎ የጠየቀ ዓለም አቀፍ ተቋም፣ ዓለም አቀፍ ህግ፣ ዓለም አቀፍ ማህበረሰብ በሌለበት ሁኔታ ዛሬ ኢትዮጵያ የአባይ ግድብን ስለገደበች የዓለም አቀፍ ህግ ጥሳለች ግብፅ እስከ ዛሬ ድረስ የአባይን ውሃን ለብቻዋ ስትጠቀም የዓለም አቀፍ ህግ የሚባል ነገር ተነስቶ አያውቅም። ምክንያቱም ኢትዮጵያ አቅም አልነበራትም ያንን ለመጠየቅ። ኢትዮጵያ ውስጥ የነበሩት መሪዎችም የእነሱ ጉዳይ አስፈጻሚዎች፣ ኢትዮጵያን ቅኝ ለመግዛት የመጡ አሸባሪዎች፣ ባንዳ፣ የባንዳ ልጆች እንጂ ኢትዮጵያውያን መሪዎች ስላልነበሩ የሚጠይቅላት አካል አልነበረም። አንደበት አልነበራትም ኢትዮጵያ የራሷን ሀብት ለመጠየቅ ስለዚህ በዛን ጊዜ ግብፅና ሱዳን ተከፋፍለው ውሃውን 88 ፐርሰንት እነሱ ይዘው 12 ፐርሰንቱን ለትነት ብለው ለፀሐይ ሰጥተው ኢትዮጵያ አንድ ፐርሰንት ውሃ እንዳታገኝ ያውም ስምምነት ውስጥ እኔ መግባት አለብኝ ብላ እንኳ እንዳትጠይቅ አፏን ለጉመው ይዘው ሲጠቀሙ የኖሩ ሰዎች ዛሬ ኢትዮጵያ አባይ ግድብን ስለገደበች ያውም ደግሞ የእነሱን ድርሻ ሳታስቀር የሚደርሰኝ ልጠቀም ብላ በፍትሐዊነት የገደበችውን የአባይን ውሃ የዓለም አቀፍ ስምምነት ጥሳለች። አንድ አደለም ለምኮ ሺ የዓለም አቀፍ ህግ ቢኖር የራሳችን ሀብት እንዳንጠቀም የሚከለክለን ኃይል ከሰማይ በታች የለም ዛሬ፣ ምክንያቱም ያ ዘመን አለፈ። የበይ ተመልካች ሁነን የኖርንበት የራሳችን ሀብት እንዳንጠይቅ፣ እንዳንጠቀም አፋችን የተለጎመበት እነ ግብፅ የራሳችን ሀብት ወስደው በራሳችን ውሃ ሲበለጽጉ እኛ በድርቅ ጥሬኝ ውሃ አተን በውሃ ጥም ያለቅንበት ዘመን ታሪኩን አለፈሱ እሱ ከህውሃት ዘመን ጋር፣ ከዛ በፊት ከነበረው ዘመን ጋር አብሮ ወደ መቃብር ወረደ። አብዱል ፈታህ አልሲሲ ያልገባው ነገር ዛሬ ምንድን ነው? ኢትዮጵያ ላይ ያሉት የህውሃት እና የግብጽ የሻእቢያ ጉዳይ አስፈጻሚዎች ሳይሆኑ ኢትዮጵያውያን መሪዎች ዛሬ ኢትዮጵያ ዙፋን ላይ መቀመጣቸው አልገባውም። ዛሬ ገብቶን የሚጠይቁ ኢትዮጵያውያን ልጆች መጥተው ለኢትዮጵያ የሚሟገቱላት የራሷን ሀብት መጠቀም አለባት የሚሉ ልጆች መጥተው ይህን ያክል ገንብተው ገድበው ከጨረሱ በኋላ እንደዚህ አይነት አተካሮ ውስጥ መግባት እኮ አያስፈልግም። ይሄ ውርደት ነው በራሱ እንዴ! ምን ይሁን ነው አሁን? አባይ ተገድቦ አለቀ። ምን ይደረግ ምን ይፈጠር ነው አሁን? ኢትዮጵያ ከዚህ በኋላ በአባይ ግድብ ላይ አስር ተጨማሪ ግድቦችን እገነባለሁ ስላለች ትገነባለች። ገና አስር አይደለም ገና መቶ ግድቦችን እንገነባለን። የፈለገው አይነት የአለም አቀፍ ህግ አያግደንም ሲጀመር ህግ አልጣሳችም ኢትዮጵያ የራሷን ንብረት ነው የተጠቀመቻለችው። ሲቀጥል ምንም አይነት ህግ ቢኖር የራሳችሁን ሀብት እንዳትጠቀሙ የሚል እነ ግብፅ እስከዛሬ ሲጠቀሙበት የነበረውን አይነት ህግ ኢትዮጵያ ከዚህ በኋላ በኢትዮጵያ ሰማይ ስር የሚተገበርበት እድል የለውም። ይህንን አስረግጦ መንገር ያስፈልጋል፣ ለዓለም አቀፉ ማህበረሰቡ ለአልሲሲም ቢሆን ማለት ነው። አሁን በዚህ ሂደት ውስጥ የምናየው ነገር ምንድን ነው? ዓለም አቀፉን ማህበረሰብ የሚገዛው ምንድን ነው? አሁን ያለንበትን ሀያ አንደኛውን ክፍለ ዘመን ዓለምን የሚዘውራት ነገር ምንድን ነው? ፍትህ ነው? ዲሞክራሲ ነው? ምንድን ነው? ሶሻሊዝም ነው? ካፒታሊዝም ወይስ ምንድን ነው? ዓለምን በዚህ ዘመን የሚጋልባት፣ በዚህ ዘመን የሚዘውራት እና የሚመራት ጉልበተኛ ብቻ ነው። ጉልበተኛ ስትሆን ትከበራለህ። ጉልበተኛ ስትሆን ትፈራለህ። ጉልበተኛ ስትሆን የፈለገው አይነት ዓለም አቀፍ ህግ ቢኖር የሚቆጣጠር አካል አይኖርም። እነ እስራኤልን ተመልከታቸው ጋዛ ላይ የሚፈጽሙትን በደል፣ ራሺያን ተመልከታት አቅም ስላላት ዓለምን አልሰማን ብላ እየወሰደች ያለችውን እርምጃ። ዓለም የጉልበተኞች ናት። የጉልበተኞች እንደሆነች ደግሞ ዛሬ ገብቶናል። ጉልበተኛ ኢትዮጵያውያን ለሀገሬ እምቢ የሚሉ ለሀገራቸው ነፃነት የሚጋደሉ እና የሚሟሟቱ ጀግና ኢትዮጵያን ደግሞ መጥቷል። ዛሬ ኢትዮጵያ ጉልበት ጉልበቷ እየፈረጠመ አንገቷ ቀና እያለ የተደፈረችበት የተናቀችበት የተዋረደችበት ካባ ከላይዋ ላይ የወለቀ ዓለም እንዲያከብራት የሚገደድበት ከእግሯ ስር ዝቅ ብሎ ደጅ እንዲጠናት የሚገደድበት ዘመን ዛሬ በኢትዮጵያ ልጆች ዳግም ተመልሶ መጥቷል። ስለዚህ ዓለም የጉልበተኞች እንደሆነ ስለምናውቅ ጉልበት ብቻ በሚመራት ዓለም ላይ አንገት ደፍተን ዝቅ ብለን ዓለም አቀፍ ሕግ እያልን ስናላዝን አንገኝም። ጉልበት ስላላቸው ነው ግብጾች ጉልበት ስለነበራቸው ነው አውሮፓውያን ኢትዮጵያ በራሱ ሀብት እንዳትጠቀም አንገቷን ደፍቀው ይዘው ሀብቷን ሲመዘብሩና ሲዘርፉ የኖሩት። ስለዚህ ይህንን ሀብት የሚያስከብሩ ይህንን የተወሰደባትን ፍትህ መልሰው የሚያመጡ ፍትህ በጉልበት እንደሆነ የገባቸው ጀግና ኢትዮጵያን ዛሬ የኢትዮጵያ ዙፋን ላይ ተቀምጠዋል። ስለዚህ ዓለም አቀፍ ማህበረሰብ የዓለም አቀፍ ሕግ ምናምን እያልክ የምታላዝነውን አቁምና በኢትዮጵያ ስምምነት በኢትዮጵያ ይሁንታ በኢትዮጵያ ፍቃድ የአባይን ውሃ መጠቀም ከፈለክ ኢትዮጵያ ጋር መስማማት ብቻ ነው ያለህ አማራጭ። የተፋሰሱ ሀገራት ምናምን የተፋሰሱን ሀገራት መቻ ማክረህ ነው አንተ ማንን አማክረህ ታውቃለህ? ማንን አማክሮህ አውቃል አልሲሲ እስከ ዛሬ ድረስ። አሁን አልሲሲ ምን ይላል? በ የህልውና አደጋ እየጋረጠችብን ኢትዮጵያ ዝም ብለን ልንመለከት አንችልም፣ አስፈላጊውን እርምጃ እንወስዳለን። ምንድነው አስፈላጊው እርምጃ ምንድነው የምትወስደው? እስከዛሬ አልፎከርከው አዲስ ፉከራ የለህም ወይ ይሄንን ፉከራ ሰማ ነው ሰማ ነው ሰማ ነው ያመጣው ነገር የለም። አዲስ ፉከራ ካለ አዲስ ፉከራ ይዘና፣ ከዛ ባለፈ ምንድነው አስፈላጊውን እርምጃ እንወስዳለን ስትል ጦር አዘምታለሁ ነው? በሱዳን በኩል እመጣለሁ ነው? በኤርትራ በኩል ሞክር፣ እሱን ከማስፈራራቱ ጣና ሞክረው፣ ከዛ በኋላ የኢትዮጵያውያን ምላሽ ምን እንደሚሆን በገሃድ የሚታይበት ሰዓት ነው። ያ ካልሆነ ደግሞ ፕሮክሲ ዋር ነው። ፕሮክሲ ዋሩን ለምደነዋል። ፕሮክሲ ዋሩን ለማስቀረት ደግሞ የምትልኳቸውን ተላላኪዎች መከላከያ ሰራዊት እየለቀመ እያጠፋ ነው። ህውሃትና ሻዕቢያ ናቸው። በቅርቡ ወደ መቃብር ይወርዳሉ። አልሲሲ ያኔ ለህውሃትና ለሻዕቢያ መቃብራቸው ላይ አበባ ይዞ ይመጣል። በቃ ሊሆን የሚችለው ነገር እሱ ነው። ከዛ በተረፈ ኢትዮጵያን በማስፈራራት ኢትዮጵያን በማስደንገጥ የኢትዮጵያን መብት በመንካት ኢትዮጵያን የፍትሃዊ በሆነ እርምጃ ኢትዮጵያን አንገት ለማስደፋት መሞከር አለፈ። እሱ ዘመን ተሻገር ነው። ተስማማለህ፣ የድርሻህን ያህል ውሃ ትወስዳለህ። አትስማማም፣ ኢትዮጵያ ውሃውን ትጠቀማለች። አንተ ስታለቅ ስትኖራለህ፣ አለቀ። ሊሆን የሚችለው ነገር ይሄ ነው። ከዛ በተረፈ በአካል መጥቶ ጦር መግጠም ምናምን የሚባል ነገር ከዚህ በፊት ግብጾች በተደጋጋሚ መጥተው በኢትዮጵያ ጀግኖች ተደቁሰው ተሸንፈው ተመልሰዋል። አሁን ያለው ጂኦፖለቲክስም በአካል መጥተው እኛ ጋር ጦርነት እንዲገጥሙ የሚያደርጋቸው አይደለም። አይሞክሩትም። ሲጀመር የፕሮክሲ ዋር ነው። የፕሮክሲ ዋር ፋኖ ነው የሚዋጋው፣ ሸኔ የሚዋጋው፣ ህውሃት የሚዋጋው የግብፅንና የአውሮፓውያንን ጦርነት እንደሆነ እያንዳንዱ ማህበረሰብ እያወቀ ይህን አሸባሪ እነዚህን አሸባሪዎች እያወጣ ከመንግስት ጎን እየተሰለፈ አሳልፎ እየሰጠ ያለበት ሁኔታ ነው ያለው። ያ ከሆነ የግብጽ የፕሮክሲ ዋር መና ሆኖ ይቀራል ማለት ነው። ያለው አማራጭ አልሲሲ ምንድነው፣ ከኢትዮጵያ ጋር መስማማትና መወዳጀት ብቻ ነው። ከዛ ባለፈ ኢትዮጵያን አደለም፣ ግብጽ የትኛውም አካል ወላ አሜሪካ ወላ አውሮፓ ከዚህ በኋላ የኢትዮጵያን አንገት አስደፍተን የኢትዮጵያን መብት ነጥቀን በጉልበትና በኢፍትሃዊነት የኢትዮጵያን ሀብት እንጠቀማለን፣ ኢትዮጵያን እንዳደህየናት እንቀራለን የሚለው ቅዠት ከህወሀት ጋር አብሮ መቃብር ወርዷል። ዛሬ የኢትዮጵያ ልጆች መጥተዋል። ማንንም የማይሰሙ የማንንም ግን የማይፈልጉ የራሳቸውን ሀብት ግን ለማስመለስና ለማስከበር አንገታቸውን አሳልፈው የሚሰጡ ጀግና ኢትዮጵያውያን ዛሬ በኢትዮጵያ ዙፋን ላይ በኢትዮጵያ ሰማይ ስር ተቀምጠዋል። ስለዚህ መሞከር የሚፈልግ ደጋግሞ ማሰብ አለበት። ኢትዮጵያን ለጦርነት የሚያስብ ደግሞ ደጋግሞ ሁለት ሶስት ጊዜ ማሰብ መጀመር አለበት አሁን እንኳን አይደለም የራሳችንን ሀብት አሳልፎ ለመስጠት አይደለም ኢትዮጵያን በማንኛውም አይነት ሁኔታ አንገት ለማስደፋትና ለማሸማቀቅ የሚሞክር አካል ቆም ብሎ ማሰብ መጀመር የሚገደድበት ዘመን ላይ እንገኛለን። ስለዚህ አልሲሲ ከተስማማ ይስማማል፣ ካልተስማማ እያለቀሰ ኢትዮጵያ ሀብቷን እየተጠቀመች ትቀጥላለች። የአብደልፈታህ አልሲሲን መግለጫ አስመልክቶ የቃኘሁበት ፕሮግራም ይህንን ይመስላል። መሆን መልቲ ሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም በድጋሚ ለማስታወስ ወዳለሁ። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲ ሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን